እሱ አልጠየቅኩምምን ተከሰሰ ብዬሽ ሰው አልጠየቅኩህ። ኢየሱስ ሞትና ትንሣኤ ከእኛ ድነት ጋር ምንም አያገናኝም ብለሃል፣ ያንን ጥቅስ ስጠኝ ነው እያልኩ አለሁት እንደማይገናኝ ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድህነት ጋር አይገናኝም። ይህንን ተናግር ያለው ለዚህ ማስረጃ አምጣልከ ይሄው ሰጠው። ሌላ ጥያቄ አለህ? መልካም አሁን ቁጥር 14ን አንብበው። ስለ ድህነት የኢየሱስ መዳን ለእኛ ምንም እንደማይጠቅም ስለነገረን ሰው ቁጥር 14ን አንብበው

አንብበው። እሺ አንብበው። አንተ የጠቀስከው ምዕራፍ ስለሆነ ቁጥር የተሰጠው በኋላ ነው። ወንድማቸውወንድማቸውአረ አረ፣ ዝም በይ። ከእፎይ ጋር ነው እያወራን ያለ ነው። ከእሱ ጋር እንጨርስ። ዝም በይ። ቀጥል ቀጥል። አንብበው። አንተ የጠቀስከው መጽሐፍ ነው። አንተ የጠቀስከው ምዕራፍ ነው። አንብበው። አትፍራ። ድፈር ድፈር። ወደዚህ አድርጊው። ምንድነው ፖይንት አንብበዋል። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። ኦኬ አይገናኝም። ከዛ ያን ምዕራፍ ጠቀስክልን። ቀጥል። ኦኬ 1814ን አምጪለት እስቲ ላንብብለት። ትችላለ ወንድማችን እያየቀያፋ ስላልታየ ነው። ይቅርታ። ኦኬ ቀያፋም አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይላል። ሶ ምንድነው ይሄ የመከራቸው? አንዴ አንዴ እኔ እኔ ላብራራልህና አንተ ማብራራ ትችላለህ። ጠየከኝ አይደል? አብራራ፣ አብራራልህ፣ አስራበት አብራራ። ኦኬ ላብራራልህ። ሶ የመከረው የመከረው ምክር ይሄ ምንድነው እንግዲህ ኢየሱስ ማነው አላዛርን አስነስቶት ነበረ? ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበረና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ይሄ መከሩትን ምክር ነው እዚህ ጋ አምጥቶ ሜንሽን ያደረገው አሁን ቀጥል። ስለዚህ አንደኛ አላዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከር፣ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑን ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለ ቀጥል። ማይክ ያዝ። ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ እኮ ማይክ ያዝ። እኔ አንተ ስታወራ እኔ ጣልቃ ጣልቃን ጠምዳ አይ ወደ ሌላ ሺፍት አታርግ ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔ የምመልስበታለሁ እንዳልፍ ጣልቃ አትግባብኝና አንዴ ይሄን ነው የጠቀስከውን ክፍል ኢየሱስ ነገር ያለው ጸጋ ስላለው ጸጋ የመንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር ኦኬ አው ወደ ሌላ ቀያፋ አላዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው ወንድማችንም አታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ምናደርግህ የአላዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረህ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ህዝቡ፣ ሊሞት ቤዛ ሊሆን ስለተናገረ፣ ክፈሽለታ እንዴ ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አላዛርን ካስነሳው በኋላ ስለ ህዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ህዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ አስራ አንድ ከአርባ አምስት ጀምረሽ አስራ አንድ ከአርባ አምስት ጀምረሽ አላዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆች፣ ፈሪሳውያን አለቆች እና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንቶ ሁሉ በእርሱ ያምናሉ። የሮምንም ሰዎች የሮምንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፋ የሚስቱ የሚሉት ሶሪ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታውቁምን አታስቡም አላቸው። ማ ቀያፋ ቅድም የጠቀስኩት ቁጥር አምሳ አንድ እንድገ ይህንም የተናገረ ከእርሱ አይደለም፣ ከራሱ አይደለም። ቀያፍ ከራሱ አይደለም። ይህን የተናገረው ማለት ይህንንም የተናገረው ከራሱ አይደለም። ነገር ግን በዚያች ዓመት ሊቀ ካህናት ነበረ እና ኢየሱስ ስለ ህዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ የጠርቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለህዝቡ ህዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኝበታለው የምትለው ድህነት አይገናኝም ነው እኔ በቪዲዮ ላይ የተናገርኩት። ሆን ደግሞ አሁንም እኔ ያልኩት እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። ሆነ ሌላ ነገር የነበረው መረጃው ሲመጣብህ አሁን ደሞ ልሾልክ ነው። ቆይ ቆይ ቆይ ቆይ አደረአንድ የጨርሳል እኮ አይ እኮ አደረብስጡኝና ሌላው አንዱ ስለ ህዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ህዝቡ ህዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14ን ተናገረው። ምንድን ነው ትንቢት ነው። ወንድማችን ምን ብለሃል? ወንድማችን ምን ብለሃል? ከድነታችን ጋር ምንም አያገናኘንም እያልክ እየሞገትከኝ ነው። አዎ፣ አዎ፣ እኔ ያልኩትን የዮሐንስ ወንጌል 18 14 ላይ ነበረ ኮንሴፕታችን የተነሳው አይደለ? እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድን ነው? እፎይ፣ ልብ ብላ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል ኢየሱስ ለዓለም ሁሉ ሞተ ኢየሱስ ለኃጢያቴ ሞተልኝ የምንልበት እጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ እነዚህ እነዚህ ናቸው፣ ይታወቃሉ። እኛ ድነና ለምንልበት ደግሞ ሌላ መንገድ ነው። ኢትስ ኤ ዲፈረንት ዌይ ነው። ለዛ ነው እኔ ኢየሱስ የተከሰሰ። ቆይ አንዴ ጨርሻለው። ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለው። ተናገር ያለው ይሄ ነው። የተናገርኩትን ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ፣ የኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድን ነው፣ እሱ አንዱ ስለሁሉ ሞተ ሚለውራ። ወደ ሌላ ይሻላል። እሺ፣ ቪዲዮና ስለምን? አይ፣ አንተ ሐሳብ ከሰጠህ እኔ እቀጥላለሁ። ሶ ወደ ሌላ ነው። እሺ፣ እሺ፣ ጻፍ ቅዱስ ለ በአዲሱ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ፣ እስራኤላውያኖች ድምጽን መስማት አንችል የሚለው አምላክ፣ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው አንድ ያዥ። ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙስሊም ኪዳን ላይ ያለው ሰሙ ኪዳንን አዲስ ኪዳንና ቁሪ ኪዳን የማይለይም። ደግመሽ አስደምጫቸው። ማይከስ በአዲሱ ኪዳን ሙሴ ተቀጥ አስደምጡት። ብሉ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስኪ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ፣ እሺ። ድጋሚ ለት ሚዩትሽን አንሹ አይሰማም። ኦኬ። ንጽጽር የሚሰራው እንደማችን ነው። ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ ያዩ በአዲሱ ኪዳን በአዲሱ ኪዳን ነው የሚገኘው ሙሴ። ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለው፣ በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍን ያዝ እየተባለ እየተደበደበ በአዲሱ ኪዳን ያልኩት፣ አዲስ ኪዳን ላይ አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና፣ ቆይ አንዴ፣ አሁን መልሴን አዳምጠኝ እኔ፣ ቆይ አንድ ጊዜ እኔ እያልኩ ያለሁት ምንድን ነው? በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዷቸው ነው። ሶ ምንድን ያልኩት በአዲሱ ኪዳን አልኩና ጀመርኩ ሙሴ ብዬ ወደኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ አለ ማለት አይደለም። የሚልም እኔ እንዲህ አይነት ደደብም አይደለው። ሙሴ የሚሰማውን አምላክ ኦ ሙሴ ሲያናገረው የነበረው አምላክ ሙሴን ድምፁን ከመስማት የተነሳ ይወድቅ የነበረው ሙሴ አልኩ። ሶ ስለ ሙሴ እየተናገርኩ ነው እንጂ ሙሴ አዲስ ኪዳን ውስጥ አለ እያልኩ አይደለም። ሶ እኔ ምን እያደረኩ ነው መሰለ፣ ንግግሬ ላይ ቆይ ጨርሻለሁ። አዲስ ኪዳን ላይ ቆይ፣ አዲስ ኪዳን ላይ የተገለጸው አምላክና ብሉይ ኪዳን ላይ ያለው ሙሴን ቃል በቃል ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባሁን? አሁን ቀጥል። እሺ፣ እናመሰግናለን። በአዲሱ ኪዳን ሙሴ ድምፁን ሲሰሙ ያዌን እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ። እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድን ነው? እሱ አምላክ ድምፁን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክ እንደዚህ በጉልበት ሚያምንም ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር አንድ ጀምረህ እንዳላነበብክ ስለምንረዳ ምዕራፍ 18 ዮሐንስ ወንጌልን ጥቀሽልን፣ ክፈሽልን እሱ ኪዳን ኢየሱስ እኮ በድምጽ ብቻ እንደሚወድቁለት አላነበብክም? አንድ የክፈችልንና እሱን ያንብብልን እ ቁጥር ስድስት ላይ ይሁዳ ሎሚዎቹን ይዞ በመጣበት ጊዜ ማን ትፈልጋላችሁ? ብሎ ጠየቃቸው። እንዲህ ይላል ቁጥር አራት ጀምሮ ላንብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈክፍገው በምድር ላይ ወደቁ። ምናሉ ይለናል፣ ወንድማችን ወደቁ ይላል። እዚህ ጋር ፖይንት ምንድን ነው? ፖይንት ምንድን ነው? ዋና ወደቅላል። ፖይንት ምንድን ነው? ንጽጽር ምን ነበር ቅድም? ቆይ ንጽጽር ምንድን ነው? ቅድም ቆይ አዳምጡ። ያ ወይ ድምፁን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ። የአዲስ ኪዳኑ ምናምን ብላልክ ኢየሱስ ክርስቶስ ድምፁን ሲሰሙ እንደወደቁለት አታቅም ማለት ነበር ማለት ነው። እስከዛሬ ንጽጽር ስትሰራ ይሄ ነው ፖይንት። ኦኬ የወደቁ በት ምክንያት አንተ አታውቅም። ስለማታውቅ ነው የጠየቀኝ። ስለዚህ የወደቁ በት ምክንያት ምንድን ነው? የብዙ ሰዎችን ሲያናግር ነበር ለምን በመለኮታዊ ድምፁን ሰምተው ነው የወደቁ የሚል ቸርች ፋዘር ኦር ትርጓሜ መጽሐፍ ቅዱስ ካለህ አምጠህ ታሳያለህ። አምጣ አንዴ። አዳምጥ አዳምጥ፣ እባክህ። ቀድሜ ጠይቄ ያለው ምንድን ነው የጠየኩህ? ድምፁን በመስማት ብቻ አዳምጥ አዳም ያ እዛ ጋ ያለው ቆይ እዛ ጋ ያለው መለኮታዊ ድምፅ ነው የሰሙት እዚ ጋ የሰሙት መለኮታዊ ድምፅ ነው ነው እንዴ አይደለም እንዴ ማስረጃ አምጣለን በመጀመሪያ ጥያቄ ምንድን ነው ክርስቶስ መለኮታዊ ድምጽ አምጣ መለኮት የመለኮትን ድምጽ ሰምተውን የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ አምጣ ክርስቶስ በመሰረቱ አምላክ ነው አምላክ እንደመሆኑ ደግሞ ያ ድምጹ አይ አንተ በስጋን እንትን ነው የፍጡር ምናምን ብለን ቸርች ፋዘሬው ትርጓሜ አውጥታላለች። ቆይ ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገርሽ። ቆይ ትርጓሜውን ሳከፍች የኔን መልስ ልናገር። አረልናገር እኮ ማስረጃ ነው። ወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው። አራት አሁን ትርጓሜውን አውጪ ተመለስልኝ ዮሐንስ ወንጌል እዛው ግቢልኝ። ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው? አንብብልኝ ቆይ። እኔ ነኝ እኔ ነኝ ባላቸው ጊዜ ጊዜው ስላልደረሰ ነው ብሎናል? ቆይ ኮሜንታሪ ክፈት። ኦርቶዶክስ ኦርቶዶክስ አይደለ? ኮሜንታሪ ክፈት። ኮሜንታሪ ነው። ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው። ራሱን አሳልፎ አልሰጣቸውም። ጥቅሱን እንኳን አታውቅም። አይ ዝም

ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰአቲቱ እንደደረሰች ማለት ነው። በጣም አሪፍ። አሁን አንቺ ጋር እግባባለሁ። አንድ ጊዜ ቀጥይ፣ አንድ ሚዩት ልጨርስ። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና፣ እንግዲህ እኔን የባላቸው ጊዜ ወደኋላ ፈግፍገው በምድር ላይ ወደቁ ይላል። እሺ ምንድን ነው? በጣም አሪፍ ሰው እዚህ ጋር ይዘውታል። አልያዙትም። የሚይዙት ያው ለአንብብልህ። ደግሞ ጠየቃቸው። እሺ እኔ ለአንብብልህ እኔ ላንዱ ጭቅጭቅ እየሆነ ነው። እኔ ኢነርጂን ጨረስኩ። በቃ ምክንያቱም በጣም እኔ ላነብ ነው። እየተወያዩ አይደለም አንባቢ ነኝ፣ እያነበብኩለ ነው። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸውአንድ ማማ ማማ አንድ ጊዜ ኦኬ። አሁን ቁጥር አራት ምናምንበሽ አምስት ላይ ደረስን። ኦኬ እዚህ ጋር እየተግባባን ወደ ታችን እንድንወርድ ነው፣ እፎ ያነሳው ፖይንት ላይ። ሶ ሊይዙት መጡ። ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት? የናዝሪቱን ኢየሱስ አሉት። ሶ ጊዜው በደር እንደደረሰ አውቆ ወደ ውጭ ወጦ ቆሞ ነበረ። ኦሬዲ ውጭ ነበረ። ሶ መጡ። ሲመጡ ማንን ትፈልጋላችሁ አላቸው። ምን አሉት? የናዝሪቱ ኢየሱስን አሉት። ቁጥር ስምንት ይጂ ቁጥር ስምንት ላይ ጠጋርጊው፣ ጊዜው እንደደረሰ። አሁን እኮ ግራ የገባኝ ነገር ተጋጭተሃል እኮ። ቅድም ጊዜው ስላልደረሰ ነው እነሱ ሰምተውት የወደቁት። ጊዜው ሳይደርስ በፊት ነው ወር አልያዙትም። ቁጥር አራት ቁጥር አራት ላይ ምን ይላል?